ያልገባኝ ነገር ማለት አንተም ዝም ተሳም ነበር። ካልሰማችሁ ተደማምጣችሁ ተስማምታችሁ ካልሰራችሁ፣ ከገንዘቤ በላይ ጊዜ እንፈልገዋለሁ። እዚህ ከእናንተ ጋር የተጨቃጨኩበት ጊዜ ሌላ ቦታ ብዙ ቤካን እኔ በፍጹም አላ ገደል። ሲጀምር እሷ ለኔ ያላት ንቀት ባይሆን ለእሷ ለኔ ለምንድነው? እሷስ መቀመጫዋ ማትመተው በኔ ችግሯ ምንድን ነው? እኔ ገንዘቡን መልሽ። መከሰስ ካለብኝ እሺ፣ ይከሰሳለሁ። እንደውም በጣም አንድ ነገር፣ እንደውም አማራጭ አለ። ይቺ ልጅ ማለት ነው ስራውን ዛሬ መቀመጫዋን አልመታም ያለች ልጅ አይኑን ልትመታው፣ እንደዚህ ስትቀብጥ አይኗን ይስማታል የሚለው ፓርት ላይ ምን ልትሆን ይቺ ልጅ? እሺ፣ እኔ አንተን ስጠብቅ ነበር። ምን ያልሆነው ነገር አለ

ምን ምን ሁኔታ እንትን ላረጋጋቻቸው እንጂ ከሰላሳ ደቂቃ በላይ እዚህ ጋር እንደዚህ ነው የቀጠረው። ማንን ምንም ማረጋጋቻቸው እና ምን ትላለህ? ሲሆን ነው የሚደወለችው ለምን? እኔ በጣም ነው የደከመኝ። ረጅም ሰዓት እዚህ እንደ ሰላሳ ደቂቃ በላይ ብቻ አይደለም አንድ ሰዓትም ያልፈናል። ይሄ የሚያሳፍር ነገር ነው። ወሬ ተብሎ ለአንተ የሚደወለልን ኬዝ አልነበረም ግን ማን እንዲሰማኝ አልቻለም። ማን ነው የሚሆነው ነው እኔ አሁን የጠራሁት ውሳኔ እሱን የጠራሁት ውሳኔ ላይ ለመድረስ ነው። አንተ ምን ትላለህ? አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እነዚህ ልጆች ያመጣልኝ አንተ ነህ አይደል? አዎ ቤተሰብ ናቸው እኮ። ያለውን ነገር እራሳችን በራሳችን መንገድ ማስታከል የምንችል ከሆነ እዚሁ፣ አንቺ ቤተሰብ ነሽ፣ እዚሁ ሁሉንም ነገር ማስታከል እንችላለን። ምን ነው መሰለህ፣ በጣም ብዙ ፊልሞችን ሰርታ ለእናንተ አሪፍ ኦፖርቹኒቲ ይሆናል ብዬ ነው እንግዲህ ከእናንተ ጋር ኮላብ አድርጋ ብትሰራ ያመቻችሁ አይደለም። እኔም እኮ ይህንን አጋጣሚ ኦፖርቹኒቲውን ጠልቼው አይደለም፣ አይደል ሰው በጣም ብዙ ስራ ሰርታለች። ብዙሰቡን ሰው አድርጋለች አርጋለች ብዙ ሰዎችን ወደ ሚዲያ ይዛለች። በቃ ኢንተርቴይንመንት ላይ ሰፊ እንቅስቃሴ አድርጋለች አይደል? እሱ ስለዚህ አሁን እዚህ ጋር ያላግባባችሁ ሲና አንድ ከሆነ ወይ መዝለል የምትችሉት ነገር ምናምን ከሆነ አንዴ አንዴ ነው

አንዴ በቃ ስላልቻላችሁ ነው የጠራችሁ። በቃ አንዴ እናውራ እና ካልተግባባት እኔም ጥያቄ እሄዳለሁ። ስራ ጥዬ ነው የመጣሁት። እሺ አንዴ ማውራን፣ በቃ አንዴ አዳምጠኝ። አሪፍ ሀሳብ ነው። እንግዲህ እኔ አላቅም፣ ዳይሬክተሯ በምን አይነት መንገድ መስራት እንደምትፈልግ እኔ አላቅም፣ የትኛውን ፊልም በስታንት ይሰራላል

ስራውን መስራት ትፈልጊ አትፈልጊ፣ በምን ዓይነት መንገድ ነው መስራት የምትፈልጊው እ ጓደኝነት ያንተ ጓደኝነት እንደጠበቀ ሆኖ እሷም የኔ ሰው ነች። ስለዚህ እሷም ስትጎዳ ማየት አልፈልግም። የምትሰሩላት ከሆነ በተነጋገራችሁበት መሰረት ትሰሩላት አላችሁ። መስራት የማትፈልጉ ከሆነ አሁኑ የማቋረጥ መብት ይኖራችኋል። እሱንም እኔ እሷን እሺ አንሺ ብዬ ፈቅዳ ከተወችው ማለት ነው። መስራት ፈልጋለች። እሺ፣ ምንድን ነው የምትፈልጉት ታዲያ? ሌላ ከዚህ በኋላ ማለት ነው ከዚህ በኋላ አንድ እንኳን ኮምፕሌን በእናንተ በኩል የሚመጣልኝ ከሆነ ማሚ፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ መስራት

በቃ አሁን ለእኔ ብለ ለእኔ ብለ ስለ አሁን ለምሳሌ ማሜ ቀሪ ሰው ነች ምናምን ነገር እናንተ ጋር ምናምን ነገር የሆነ ነገር የሆነ ነገራችሁ ከፍ ካለ ካገዛችሁ ምናምን ብዬ እሷ እንኳን ማለት በእርግጥ አይቀኛለች፣ ስለ እናንተ ምናምን ነገር በእርግጥ ፈልጋችኋለች፣ ምናምን ነገር እሱ ማይካር ሀቅ ግን፣ እንደዛም ቢሆን ግን ሌላም ሰው ማግኘት ትችል ነበረ። ሌላም ሰው አግኝታ ባንዴ ያኔ ሌላም ሰው አግኝታ ምናምን ማሰራት ትችል ነበር። ይሄንን ኦፈር ለእናንተስ ታቀርብልኝ እኔ ደስ ብሎኝ አንደኛ ነገር ፋይናንሻሊ አሪፍ ትሆናላችሁ ብዬ ነው። አሪፍ ገንዘብ ነው የከፈለቻችሁ አይደል? ማንኛውም ሰው ከሚ ከሚያገኘው በላይ ነው ለእናንተ አግሪመንት ያቀረበችላችሁ ኮ አይደል እንዴ? ለእናንተ እኮ በተከፈለው ዋጋ እኮ ሌላ ትልልቅ የቲወሩት ምናምን እኮ መተው እኮ መስራት የምትችሉት ነገር ነገር እኮ ነበር እኮ። ስለዚህ እናንተ ቫሊዩ ያላችሁ ምናምን እያልኩኝ አይደለም። እናንተም በጣም አሪፍ ናችሁ። አሪፍም ስለሆናችሁ ነው እሷ እናንተ ጋር የመጣችሁ ከእናንተም ጋር መስራት የፈለገችው። ግን አሁን እናንተ ባላችሁ የውስጥ ግጭት የእሷ ስራ እንዲበላሽ አልፈልግም። መስራት የምትፈልጉ ከሆነ ትሰራላችሁ፣ መስራት የማትፈልጉ ከሆነ የምትቀጡትንም ተቀጣችሁ፣ የከፈለቻቸውን መለሳችሁ። ከዛም ከብላችሁም ቢሆን ስራ መቆረጥ አንተንም ቢሆን ዳይሬክተሩን ፕሮዲዩሰሩን። እጅግ በጣም አመሰግናለሁ ለተሰጣን ክብር የሁነት ከአንቺ ጋር በመስራቴ በጣም ትልቅ ክብር ይሰማኛል ማለት ነው። የሁነት የነ ነው እኔ መጀመሪያም ከሷ ጋር ነው ስባል ስራዎች እሽን እየገፋበት እያየው ማለት ነው። በጣም ሪስፔክት ክብር አድርጌ አምስት ሰዓት የቀጠርሽ የለስም ነው። ስንት ሰዓት ነው እዚህ የተገኘሽው? 12 ተኩል ምን ያህል ለማከብርሽ እና ላንቺ ባዲው እንዲያለኝ። ቶፋም ደግሞ በእንደዚህ አይነት ሁኔታ አሳልፎ በእኔ ተማምኖ አምጥቶ ይሄንን እድል ስለሰጠኝ በጣም ለቅ ያለ ክብር ነው እዚህ ሽምጡ። እንቺ አንቺንም ብትሆኚ

ሰሙና የማትደማመጡ ከሆነ እስካሁን የታገስኩት ለሱ ክብር ስል ነው፣ ለሱ ስል ነው። ከሱ ጋር ብዙ ስራ ሰርቻለሁ። ስፈት የተፈጠረው ለመጀመሪያ ጊዜ ነው። እንደዚህ ካልሰማችሁ፣ ተደማምጣችሁ፣ ተስማምታችሁ ካልሰራችሁ፣ ከገንዘቤ በላይ ጊዜ እንፈልገዋለን። እዚህ ከናንተ ጋር የተጨቃጨቅኩበት ጊዜ ሌላ ቦታ ብዙ ስራ የምሰራ ስለዚህ፣ ወደ ሄዳለሁ። በቃ ጨርሻለሁ። ኧረ አለቀ፣ በቃ።

ቅድም እየነገርኩ ነበር። ሁለት ደቂቃ ብቻ አዳም ስራው ከገጠር የመጣች ምናምን ነገር አንድ የቤት ሰራተኛ ነች። እንግዲህ እንደተነገረኝ ከሆነ ማለት ነው አይደል? ስለዚህ አንድ ደግሞ ባለትዳር የሆነ ልጅ ምናምን ነገር ሰራተኛውን ሲያስቸግራት ምናምን የሚያሳይ ትዕይንት ነው አይደል? ስለዚህ ገጠር ላይ ያለውን ትዕይንት ምናምን በአጭሩ ለማሳየት ነው የግድ እንደኔ እንደገባኝ ነው። እኔ እንደገባኝ የግድ አንተ የእሷን መቀመጫ መምታት አለበት ብዬ አላስብ። ግን አንዴ እስኪ አንዴ ረጋ በል፣ ቴክኒካል ነገሮች እኮ ይሰራሉ እኮ። አንጀሊና ጆሊ የምትባለ አለች ፊልም ላይ ምናምን ስትሳሳ ምናምን ይሰራል። ግን እሱ ሪል አደለም፣ በግሪን ስክሪን ምናምን ነው የሚሰራው። ብዙ አይነት ቴክኖሎጂዎች አሉ አደለም? አሁን በቃ አስፈላጊ ከሆነ ቤካም እ ልተባበር ብዙ አይነት አይዶሎጂ ያለ ፊልም አንዳንዱ ደግሞ ሰው ራሱን ነገር መስራት የሚፈልግ ሰው አለ። ለምሳሌ ታይታኒክ ነው ምናምን ሲሰራ በአኒሜሽን ምናምን ብርጭቆቹ ሲሰበሩ ምናምን ነገር ምናምን ማሳየት ይቻል ነበር፣ ግን ራሱ ብርጭቆቹ ካልሆኑ አለ። ስለዚህ አንዳንድ ዳይሬክተሮች እንደዛ ይላሉ። እኔ የእሷን እይታ ማወቅ የፈለግኩት ለዛ ነው። በሁለቱም አይነት መንገድ ይሰራል። በእሪልም በፌክም መሰራት ይችላል። ስለዚህ አሁን እዚህ ጋር የእናንተ አለመግባባት ሰፊ ስለሆነ በቃ ያለን አማራጭ ጥርች ይቅርታ፣ እሺ በይኝና ማለት ነው። ይሄኛውን ሽርጡን አውልጭለትነ ክየ አንተ ዝም ዝም በልኳ ግድ ቤካም እኔ በፍጹም አላገደላትም ሲጀምር እሷ ለእኔ አዳንት ንቀት ባይሆን ለእሷ ለእኔ ለምንድነው እሷ መቀመጫ የማትመጣው በእኔ ችግሯ ምንድነው ልትመስ ስትል እኔ ምን አልኩኝ ኢትዮፓ

ይህንን ሲል አንድ ቆያ እኔ ከዚህ በፊት ተምሬ ስለማቅ የተወሰነን ኮንሰፕት ይኖረኛል። ካሜራ ቪዲዮ ጋር ጊዜ ሰዎች ነው እዚህ የሚሰራበት ቦታ ላይ እኔ ነባን አስቸግረዋለሁ። ቤካን ማስቸገር ነባ ጋር ያሳያል ከዛ ይመጣላል። ያ ማለት ግን ከዚህ በኋላ ሁሉንም ነገር እነኪያ እንደፈለጉት ያደርጉታል ማለት አይደል። እናንተ የራሳችሁን አማራጭ ይዛችሁ ማሰራት ትችላላችሁ። አሁን ለምሳሌ ይሄኛው ነገር ለእሷ ቢግ ዲል ከሆነ ፑሽ ላደርጋት አልችልም። ግን ደግሞ ኪያ የጠፋሽውን ነገር እስክሪቱን አይተሽ አንብበሽ አምነሽበት ነው የፈረምሽው አይደል? ስለዚህ አሁን እሷ እኔን ስለማታውቀኝ ብቻ ስለ በቃ ችግር የለውም እኮ።

አንበበሻርን እንዴት ተረምሹ? ስለዚህ እና እሱ ያንቺን መምታት ምንድን ነው? የግል ጉዳይ የግል ነው። አሁን ይህንን ፊርማ ስትፈርሙ የዛሬ ስንት ሁለት ወር አካባቢ ምናምን የፈረማችሁት ያኔ በነበራችሁ ነገር ላይ በጣም ሰላም ነበራችሁ፣ ደስተኛ ነበራችሁ ምናምን ነገር አይደል? አሁን ላይ በጸባችሁ የመጣ ደግሞ ስራ መበደል የለበትም። አምነሽበት እስከገባሽ ድረስ የመስራት ግዴታ አለብሽ። አልሰራም አልፈልግም፣ የምት ከሆነ ማሚ አንቺ የፈለግሽውን ነገር ማድረግ ትችያለሽ። አንዴ ኪያ እያወራሁኝ ነው ለአውራ ስ ስለዚህ አሁን አማራጭ ካለ ይልበሰው ና ነባ ከእሱ ጋር ተመሳሳይ ትሸርት ያደርግና ልብስ ለብሶ ሁለት እሷ እዚህ ጋር አዳርጣት ጎልቃ የምናነሳት ተምናናሳት ፓርታለህ አይደለም። ለምን እዛ ጋር እንድትሞት አይደረግም። ከዛ በዛው ሌላ ሰው ወደ ሌላ ስክሪፕቱን ቢዞር ማድረግ እንችላለን ማለት ነው። ሌላ ሰው፣ ሌላ ሰው ይገባል። ሌላ ሰው እኔ ከዚህ በፊት ስትስማሙ ገንዘቡን ምናምን መታችሁ አርታችሁኛል አይደል እዚህ ሊሰራ የታሰበው የተጻፈው የፈረማችሁት የስንት ኢፕሶድ ነው 30 ኢፕሶድ አይደል ከ30 ኢፕሶድ ስር ዛሬ ስንት ነው የተሰራው 12 ኢፕሶድ ነው የሰራችሁት ታዲያ 18ቱን ኢፕሶድ እንዴት አድርጋ ነው የምታስተካክለው የሆነ ነገር 30 ክፍል ድረስ ተጽፏል የ30 ክፍል ቀብድ ተቀብለናል ገንዘብ በልተናል አላልክኝም እንዴ

አንድ ላይ አይሄድም። አንቺም እንደው አመሰግናለሁ ዝምድና ምናምን አስቀደመሽ። እኔ እንራፍ መጠየቅሽ ራሱ አንድ ነገር ነው። ለሱ በጣም ነው አመሰግነው ማሚ። እና ደግሞ አንቺ ስራሽ እንዳይበደል፣ ይሄ ሁሉ ዓመት አመት ስታከብቺ የነበረው ስምሽ ምናምን ነገር እንዳይጠፋብሽ በነሱ እምቢ ማለት በነሱ እምቢተኝነት ተኝነት ስራሽ እንዲበላሽብሽ አልፈልግም። ጠፍጹ ገብቶሻል አይደል? ስለዚህ አንቺ ይሻላል ይበጃል ለምትዩ ነገር አድርጊ። እኔ ነርሽኝሽ። ስለዚህ እናንተ እንደፈለጋችሁ መሆን ትችላላችሁ።

ለአንድ ነገር ንግሪሽ አስራ ምናምን ክትል ሄደን፣ እንዴት ነው ኮንሰርቱ የሚቀየረው? ይህ ሀሳብ እንዴት ሊቀየር ይችላል? በአንቺ ቦታስ እንዴ ሌላ ሰው ሊገባ ይችላል እንዴ? ከዚህ ርዕስ እንዴት ነው መውጣት የምንችለው? አንድ ሲእና ን ችግር አለ። እዛ የእሱን አስተያየት የሱን አካኋን እርሹ፣ እዚህ ጋ ያለሹ በቃ።

እማትቺ ኮን መጨረስ ከሆነ አሁኑ አሁን እዚሁ ላይ ባለው ይቀራል። ክፍል ገና ብዙ ነው። ስለዚህ መስራት የሚያቀተሽ ከሆነ የሚከብድሽ ከሆነ አሁን ላይ እዚህ ላይ ያለው ነገር ስፔሲፊክ አድርገሽ ውሳንሽን እኔ ማሚ እኔ የለው ቶ የሚባል ሰው ምናምን ነገር የለም። አንቺ ያወራሽው ከነሱ ጋር ነው አይደለ? ስለዚህ ልትጨርሹ ከነሱ ነው። በቃ እሺ፣ አይታ ስራ ላይ ያንን እርሻና ስራና ስራ አንድ ፓርት ብቻ ነው። ደግሞ በጣም ይቅርታ ችግር የለም ቶታ ተጓብተናል። ችግር የለውም። አሁን እሷ የውጭ ለውጭ ነው የምታወራው። ዚች ጋር ራሱ ማለት ነው ስራውን መስራት ካልፈለግሽ ሲሉ ከከበደሽ ከዛም በኋላ ደግሞ አሁን ደግሞ ቀላል ነገር እንደሆነ ታቂያለሽ። አስራ ስምንቱን ክፍል ዲቴል ሊገርም አይተሽም። እነኚህ እነኚህ ሲኖች ከኔ ጋር አይሄዱም፣ እነኚህ ካልወጡ መስራት አልፈልግም ካልሽም አሳውቂያቸው። አሁን እራሱ መንበብና ማሳውቅ ከሆነ ቀጣ ያሳውቂያቸው። እኔ አልተናደድኩም። እሺ፣ አሁን አንቺ ውሳኔሽን ቴክኒክስ ተጠቃሚ እና አንዳንድ ጊዜ ውጭ ሳያልቅም ተያይዞም የሚመጣ ነገር አለ። ሰው ስንሆን እንረዳለን። ስራ ሌላ ነገር ነው፣ የሆነ ግንኙነት ደግሞ ሌላ ነገር ነው። ግን አንዳንድ ጊዜ ግን ተያይዞ ይመጣል። እንደ ሰው ልንረዳቸው እንችላለን። አሁንም እንደዚህ አይነት ነገር የማትፈልጊ ከሆነ